ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲቪ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እንግዲህ ዱካ ሾው ላይ እየተከታተልን እንዳለ ነው። አንድ ኬዝ አለ እና ይህም ኬዝ ደግሞ በባሏ ቀብር ዕለት ቀለበት አሰረች በሚል የተለቀቀ ቪዲዮ ነበር። እኔም በከፊል እሱን አጋርቻዋለሁኝና እዛ ቪዲዮ ላይ እንግዲህ የዱካሾ ዘላለም እና የሟች ወንድም ሆነ ወደ ቤቷ በሄዱ ጊዜ ባለቤትየው የው በር ዘግታ አላስገባም ብላ ስት እንትን ስትላቸው እንደነበረ ማለት የምን ለቅሶ ነው ለቅሶ የለም አለፈ ለቅሶ ለቅሶ አብቅቷል እያለች አላስገባም ብላቸው ስትገፋቸው እና በሩን በኃይል ዘግታ እነሱ እሷ ወደ ውስጥ ስትገባ እነሱ ሲመለሱ ነበረ ያየ ነው። እንዲሁም ደግሞ በባሏ ተቀበረ በአራተኛው ቀን ቤቷ ውስጥ ያው ሙዚቃ ከፍታ ሙዚቃ እንደነበረ እንግዲህ መቼም በኛ በሀገራችን ባህል አደለም ባል ይቅርና ጎረቤት ሞቶ በአራተኛ ቀን ሰው በየቤቱ ጎረቤቱ በየቤቱ ምንም አይነት ሙዚቃ አይደለም ምንም የሚከፍተውም የሚያዳምጠውም ነገር የለም፣ በኛ ባህል መሰረት ማለት ነው። እሷ ግን ሙዚቃ ነበረ። እንደውም እንዴት ባልሽ አራተኛ ቀኑ ሆኖ እንዴት ነው አንቺ ሙዚቃ ከፍተሽ እያዳመጥሽ ቤት ውስጥ ያለሽው? ሲሏት የምን ቀብር ነው ስለምን ለቅሶ ነው የምታወራው? እያለች ስትታገላቸው ነበር እና ያም ሆኖ ይህ እንግዲህ አሁን ይህች ሴት በባሏ ወንድም ምንድነው ጥቃት ደርሶ ተደርጎባት የመግደል ሙከራ ተደርጎባት ሆስፒታል አለች። ሆስፒታል ገብታ ያው ተርፋለች። ሕክምና የተደረገላት ሆስፒታል ተኝታ ነው ያለችው። እነ ዘላለም ያው እዛው ኢንተርቪው አድርገዋታል በድጋሚ እሷን እና ያለች ችበት የጤና ሁኔታ ደህና እንደሆነ ከዶክተሩ ተሰምቷል። ያው ግን እነሱ በቀብር ዕለት ቀለበት አሰረች ብለው ያሉት ነገር ፍጹም ውሸት እንደሆነ ነው እያረጋገጠች ስትናገር የነበረችው። እሷም ሆነች ቀለበት አሰረላት የተባለውም ሰው አጠገቧ ነበርና ነገሩ ውሸት እንደሆነ ነው ስትናገር የነበረችው። ያም ሆኖ ይህ ግን በባሏ ቀብር በአራተኛው ቀን እሷ ስለምን ለቅሶ ነው የምታወሩት? ለቅሶ የለም አለፈ፣ አለቀ እያለች ስትል ነበርና፣ እንግዲህ ለቻናሌ አዲስ የሆናችሁ ዛሬ ገና የመጣችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ላይ አስቀምጡልኝ። ሊገሉኝም ሞክሯል። እዚህ ጋር ዋናው ነገር እኔ መትረፌ እና ነገ ደግሞ እኔ አሳያቸዋለሁ የምድሪ ነው ምለ አሁን ብሞት እና ገለውኝ እዚህ ብቀር ኖሮ በቃ ሁሉም ነገር ያበቃ ነበረ። ምክንያቱም ያለውን ንብረት የሚፈልጉት እሱን ስለነበረ እሱንም ይወስዱታል፣ ቤቱንም ምንም የሚቀር ነገር የለም። ከዛ መጫወቻ ነበረ የሚያደርጉት፣ ግን እግዚአብሔር አትርፎኛል። እኔ ደግሞ ማንነቴን ነው የማሳያቸው። እኔ እንደውም እነዚህ ሰዎች ይህን ያህል ገፍተው ይመጣሉ ብዬም ጭራሽ እኔ እንደዚህ ለሞጋት እንደው ሊያስብ ሊያጠቀኝ ይችላል ግን እናንተ ባላችሁበት ሚዲያ ፊት እንዴት እንደዚህ ያደርጋል ብዬም ማሰብ ትንሽ ይከብደኛል። እንግዲህ ምን ያህል ጋጦጥ እንደሆነ እና እንደምታየው ምን ያህል ፈጣጣ እንደሆነ ነው እዚህ ጋ ምታየው እንደዚህ ወቅቶኝ አስበዋል እንዳለው ዶክተር። የከፋ ነገር ቢደርስብኝ ኖሮ ሙቼ ነበረ። እነዚህ ሰዎች በምን እና እንዴት እንደምገላገላቸው እውነት አላውቅም። አሁን እኮ ለኔም ለህይወቴ በጣም እየሰጋው ነው። አሁን ደግሞ ስጋቴ በደንብ ጨመረ። ከባ ከዚህ በኋላ እንዴት ነው ደህንነቴን ጠብቄ እነሱን ሳላገኝ ጥቃት ሳያደርሱብኝ ከዚህ በኋላ ያለውን ነገር መመራው አላውቅም። እንግዲህ እንደምታዩ ትናንትና አመልጧል። የት እንዳለ የት እንደተደበቀም አይታወቅም። ስለዚህ በማንኛውም ጊዜ እና ሰዓት መጥቶ ሊያጠቃኝ ይችላል። ስለዚህ እኔም አሁን ለሕይወቴ ከትላንቱ በላይ እንዲሁም ከዚህ በኋላ ያለው ነገር በደንብ ያሰጋኛል። ገባ አጠገቤ ማንም ሰው የለም የሚረዳኝ የሚከላከልልኝ። ገባ ብቻዬን ነኝ። ስለዚህ ምንም ነገር ቢያደርገኝ ማንም አይደርስልኝም። ስለዚህ ቀጥታ ወደ ሞት ነው የሚሄደው ማለት ነው። እንግዲህ የሆነውን ነገር ሁለታችንም ባለንበት ፊትለፊት ነው የሆነው እና ከዚህ በፊት እንደዚህ አይነት ግጭቶች ነበሩባቸው ወይ ፊትለፊት ሲገናኙ እንደዚህ ይጋጩ ነበር ከዚህ በፊት እንደዚህ ይህን ያህል የከፋ እንደዚህ የመገደም ምናምን ነገር አክሽን ነገር የለም ያው ዛቻ በስልክ በቴክስት እንደዚህ ያለ አይደል እንደ ሲገናኙ ተገለማ ማምጦ ማለፍ እንደዚህ አይነት ነገሮች ነው እንጂ እንደዚህ አይነት እኔ በእውነት ይወስዳሉን ብዬ አላስብም ነበረ። ወይ አሁን እያሰብኩ ስመጣ ነገሮች ለካ እንዳልኩ ከዚህ በፊት የነገርኩ ነገሮች ሊሆኑ የቻሉት ለካ የእውነት ነው ማለት ነው። ማመን አያካተኝን። አንተ ሰላም ልታደርገን ያው ሚዲያችሁ እግዚአብሔር ይስጥ። እኔ በእኔ ያቅም አልችለውም ነበረ። እኔም አይተኛል። ለራሴ ፈርቻለሁ። ዞሮም ወደ እኔ ነበር የሚመጣው። አንተ መስዋዕት ባትሆን ኖሮ እሷን የማዳን አቅም አይኖረኝም ነበር። ግን እግዚአብሔር ሆኖ እንደዚህ ሆነ፣ ተመስገን። ለበጎ ነው ይሄ ነገር፣ እውነት ልትወጣ ስለሆነ ነው እናንተ መምጣታችሁ። አሁን የበጀው ምንድን ነው፣ ይሄ ነገር ወደዛቸው ሆኖ አክሽን ቢደረግ፣ ከዛ በኋላ በቃ ሚዲያ ላይ ነው የሚሰማው። አሁን ግን እንደዚህ ሆኖ መታወቁ፣ እውነት እግዚአብሔር ይወድሻል። በእውነት ነው የምለውም የዋህነቷ እንጂ ከዚህ በፊት እንደዚህ አይነት ነገር የለም። ዛቻ እንደነበር ይዝትባት ነበር። እንደዚህ አይነት ነገሮች ይለወጣል። ሲያያት በቃ አይኑ አይለውጥ፣ አይኑ ደም ነው የሚለብሰው። የያዘውን ሁሉ ነው የሚያደርገው፣ ነው የሚያጠፋው። ደነገርኩ። እኔን እየቀጠቀጠ ያሳደገኝ ያው ወንድም የው ጋር ብሆን እኔ እሱ ባገኘኝ ቁጥር እኔ የሚያሳድገኝ የሚያስተዳድረኝ ነው የሚመስል፣ አፍርጦ አፍርጦ ነው የሚለቀኝ። አሁን እንደዚህ አድጋን ስንገናኝ አሁንም እንደዛ ነገር የዛኔም አይተዋል። ወደ እኔ ነበር ሊሄድም የነበረው ብቻ ጎርቶ ለመሄድ ነበር ሀሳቡ፣ እስከነፍስ ነበር የመጣው። አሁንም እንግዲህ ከህግ መቼም አያመልጥም። ከዚህ በፊት በነበረው ዛቻና ማስፈራሪያ እሱ የሆነ ነገር እርምጃ ሊወስድ ይችላል ብለ የሰጋበት ሁኔታ ነበር። ይቅርታ ግን ለአንቺም ስላልነገርኩሽ መናገር ስላለብኝ ነው። እኔ በሆዴ በጣም ይዞ ነበረ። እሷ ብቻ አይደለም እህትየውም በእርግጠኝነት ነው ምል እኔ። በዚህ ነገር ኤቪደንሶች ብጠየቅ ሪያሊቲው ቢደረስ እነሱ ጋር ነው ወንጀል እንዳለ እርግጠኛ። ወንድማቸውንም የገደሉት የሚመስለኝ እነሱ። ምክንያቱም ከእሷ አድርግ ከሚለኝ አንጻር እኔ ሳላደርግ ያለፍኳቸው በጣም ብዙ ነገሮች እሷ። ይህን ስላልነገርኩሽ ማለት እንድጠነቀቅ ይህን እልሻለሁ። ከዚህ በፊት እንደውም ሻይ በጣም ትወዳለች። ሻይ ምሳ ሰዓት ላይ እሱ ብዙ ቢዚ ስለሚሆን ከኔ ጋር ሻይ ትጠጣለች። እዛ ውስጥም የሆነ ነገር እንዳደረግ ተሰጥቶኛል። በጣም ሕይወቴን ሊቀይር የሚችል ብር እንደሚሰጠኝ ይሄ አንድ በአንድ ነው የምነግርህ። እንደው ቀርጬው ቢሆን ደስ ይለኛል። ቅጥረ ገዳይ ሊቀጥሩባት ነበረ። ይህን ያህል ገፍተው መጥተው ሊገሉኝ እየሞከሩ እንደነበረ ቢያንስ እያወቅህ እንዴት ዝም ትለኛለህ? ይህንን ፕሮቴክት አድግ ያለሁ እኔ አሁን ይህ ልናገር የምፈልገው በሚዲያ መሀል ይህን ፕሮቴክት ሳረግ ነበር። ምክንያቱም ተቀብዬም አውቃለሁ? አድርግ ያለን ብያለሁ። በጣም መጥፎ ሰዎች መሆናቸውን የምታውቀው አድርግ ያለውን ብዬ ተቀብዬ ማለት ነው። ይህ ትውጥ የእሷንነት የከታተሉ ነበር እና ደውሎ ምን ይለኛል? ብሩን የማስገባልህ የእሷ ቀብር ዕለት ነው። የሚከብዱ ነገሮች ማለት አንተ ይህን እንደዚህ አይነት ነገሮች እሷ ላይ ጥቃት ሊደረግ እንደሆነ እያወቅ ለምን ዝም ትላለህ? ማለት በሰዓቱ ለምን ለእኛ ራሱ ስንመጣ እንኳን አይ ይሄ ሰው እንዲህ እንዲህ ሊያደርስባት ይችላል የሚለውን እንትን እንደዚህ እንደዚህ አይነት ነገር እንደዚህ እንደዚህ አይነት ዛቻዎች፣ እንደዚህ አይነት ሙከራዎች እያደረጉ ነው ያሉት። ስለዚህ ለምን እሷን ፕሮቴክት አድጓት እንኳን ላትለን ቻል? ወደ ህግስ እስከዛሬ እንዴታ እንደዚህ በጩቤ ፊትለፊት ካሜራ ባለበት ያደርጋል ብዬ አላሰብኩም። ግለሷ ለእሷ ምንላት ነበር? ሁሌም ነፍስሽን ሊወስዱት ይፈልጋሉ በአንድም በሌላም ሁል ጊዜ ብቻሽን እንኳን ብትገናኙ ይገልሻል ነበር ምላት ከእነሱ ጋር ምንም አይነት ነገር፣ ምግብ አትቢ። ከዚህ በላይ መንገር ምናል ምንም ነገር አትጠቀሚ፣ ሊገልሽ እንደሚችል አውቃለሁ። ማን ነገር ት ነበር፣ ግልጽ አድርጌ ባልነግርሽም እኔ በደንብ ለመጠንቀቅ ሞክራለሁ። ገባ፣ አንተ እያደረግ የነበረ ሁሌ አብረህኝ አትሆንም። ገባ፣ እኔን ልጠብቀኝ አትችልም። ገባ ቢያንስ ይሄን ያህል ሙከራ ገፍተው መተው እያደረጉ እንዳሉ ቢያንስ ልትነግረኝ ይገባ ነበር ትናንትና እንኳን አስብ እሱ ከመምጣቱ በፊት ብዙ ሰዓት ነው እንግዲህ ከነሱ ጋር ካሜራው ምንም ባለበት ስናወራ ነበረው የዛ ሰዓት እንኳን እንድጠነቀቅ እንኳን አልነገርከኝ በካሜራ ፊት እንኳን እነሱም እንዲጠነቀቁ እኔንም ማስጠንቀቅ ከዚህ በኋላ ላለው ነገር እንኳን በደንብ ራሴን ፕሮቴክት እንዳደረግ አላስጠነቀከኝም አልነገርከኝም ገባ ቀድመህ ብትነግረኝ ቢያንስ እኔ ለፖሊስ ጣቢያ ሄጄ እንኳን አመለክት ነበር በቃ ገባ ይህን ያህል ህግ አለብኝ ሳይሆን ቢያንስ ራሴን ለመጠበቅ ቢያንስ ትንሽ እንኳን ቢያንስ ራሴን መከላከል እንድችል ትረዳኝ ነበረ። አንተም ማጥፍታል በጣም እንግዲህ ቀደም ሲል እንዳያችሁት እንግዲህ ቲና የተባለችው ባለጉዳያችን ላይ ጉዳት ያደረሰውን የአቶ ዮሐንስን ወንድም ፍለጋ ነው እዚህ ቦታ የተገኘ ነው። እንግዲህ እንደምታውቁት በጉዳዩ ጉዳት ደርሶባት ትገኛለች። እንግዲህ ወደ ውስጥ ገብተን እሱን ለማግኘት ጥረት እናደርጋለን። ውሻ አለ እና ተጠንቅቃችሁ ግቡ። ሰላማ

እሺ አሁን እሱን ለማግኘት ነው እዚህ የመጣ ነው አለ። አሁን እሱ ኧረ ትላንት የወጣ ነው የት ነው ያለው? ማዘር ይኸውልህ እርሶ እሱን መደበቅ አይችሉም። አሁን እሱ ወንጀለኛ ነው። ጉዳት መድረሱን ሆስፒታል መግባቷን እስከዚህ ሰዓት ድረስ እርስዎ አልሰሙም ማለት ነው? አልሰማሁም። ብሰማ ለምን እዋሻለሁ? ምንስ ቢሆን የወንድሜ ሚስት አይደለች? አልሰማሁም። ትላንትና ከእናንተ ጋር እንደወጣ አልመጣም እንደውም በጓደኞቹ ጋር አድሮ ይሆናል የሚል ነገር ነበር። አሁን ደግሞ አስደነገጣቸው። ማስገድለው እንደሆነስ ምን ይታወቃል? ከፍተኛ ጉዳት ደርሶባት ልጅቱ ሆስፒታል ገብታለች። ከዛም አልፎ ተርፎ እኔ ላይም ጉዳት ደርሷል። እናንተ ይህንን ሁሉ ነገር እስከዚህ ሰዓት ድረስ ስቶ እንዴት ነው አያውቁት? አይደዋወሉም ከሱ ጋር እንዴ? ስልኩ ዝግ ነው። እኔ ትናንት ከእናንተ ጋር ሲወጣ ተመልሶ አልመጣም። ግን እንዴት በጩቤ ሊወጋት ቻለ? እውነትህን ነው እያልከኝ። እጅም በሱ ምክንያት ነው እኔም ጉዳት ደርሶብኛል። እሷ ላይም ጉዳት አድርሷል። በህግ የሚፈለግ ሰው ሆኗል። ይሄንን ሊያደርግ እንደሚችል እርስዎ አያውቁም ነበር? እኔ አላውቅም። ባቅ ለምን ዋሽሃለሁኝ እንዴ? እናንተን እንደ ቤተሰብ እዚህ ድረስ የሚያደራርሳችሁ ምን ነበር? አይ መቼስ እንግዲህ የደረሰብን ነገር ቀላል አይደለም። እሱ እንዲህ ያደርጋል ማለት ባልችልም፣ አያደርግም ማለትም አልችልም። ምክንያቱም የመጀመሪያው በደል ሳያንሳን እንደገና እሱ ሞቶ እሷ ቀለበቷን አድርጋ ቤቷን ሙዚቃ ከፍታ ያው እንዳየነው ነው። ከእናንተው ጋር እያየነው ስትጨፍር ነበር። እንሰማለን እኮ እኛ ሁሉንም ነገር እንሰማለን። እኔ አሁን እያልኩት ያለሁት ምንድን ነው? ይሄ እንደዚህ ማድረጉ አግባብ ነው ወይ እኛን ተገን አድርጎ እኛን ተጠቅመው እሷ ላይ ጥቃት ማድረሱ አግባብ ነው ወይ? ምን ያድርግ፣ የእናቱን ልጅ ነው ያጣ የእናቱን ልጅ ነው ያጣው። ወንድሙን አኝ ድጁን የተገነጠለው በማድረጉ አልደሰትም። ከባድ ነው ሰው ለወንድሙ ነፍስ ይገላል። ባያረገው ይመረጥ ነበር። እንዲህ ማድረጉ ልክ ነው ብለው ያስባሉ ማለት ነው? አይደለም። ሆነ እንግዲህ ከሆነ፣ ምን ማድረግ ይቻላል? ሰው ነው መልአክ አይደለም። ና አንተን ፍለጋ ነው የመጣ ነው። ለምንድን ነው ሩጣ አይመለጥኩ